ሰላም ጤና ይስጥልን፣ ክቡራና ክቡራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ መረጃዎችና ወቅታዊ ጉዳዮችን ከራሳችን ምልከታ ጋር በማካተት ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ቲዩብ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ ባክብሮት ጋብዘን በቀጥታ ወደ ዕለቱ ዝግጅት እናልፋለን። የመጀመሪያው ርዕሳችን የሀገራዊ ምክክር ኮሚሽኑ በትናንትና ሁለት አንድ መረጃ አውጥቷል፣ ወይም መግለጫ የሚመስል ነገር አውጥቷል። ይኸውም ምንድ ነው የሚለው መጋቢት 5 2017 ዓ ም የሀገራዊ ምክክር ኮሚሽን እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ጠየቀ ይላል። በዋና ኮሚሽነር መስፍናሪያ ፕሮፌሰር የተመራ የኮሚሽን ለውቅ ትናንት መጋቢት 4 2017 ወደ አማራ ክልል ባህር ዳር ከተማ ጥንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ ስራ ኃላፊዎች ጋር ውይይት አድርጓል። ከኮሚሽኑ የቅርብ ጊዜ ስራ እቅዶች መካከል አንዱ በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ ማካሄድ ስለመሆኑ የኮሚሽኑ ልኡክ ለክልሉ አመራሮች አሳውቋል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደረገው የኮሚሽኑ ልኡካን ቡድን ሆኖም አሁንም መሰራት አለባቸው ያላቸውን ስራዎች ጠቁሟል፣ ይላል ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ግፊት እንዲያደርግ ጠይቋል። በክልሉ ያለው ግጭት ቆሞ አስቻይ ምክክር ሁኔታ እንዲኖር መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው ይላል እና ሁለት ጥያቄ አቅርቧል። አንደኛም የታሰሩ የአማራ ተወላጆች እንዲፈቱ፣ ሁለተኛ የተናጠል ተኩስ አቁም እንዲደረግ የፕሮፌሰር መስፍናሪያ ተቋም ጠይቋል። በነገራችን ላይ ጥያቄውን በተመለከተ ቅሬታ የለኝም። ለምሳሌ የታሰሩ የአማራ ተወላጆች ይፈቱ የሚለው ጥያቄ እንደውም የዘገየ ነው ብዬ አስባለሁ። የዘገየ ነው፣ መፈታት አለባቸው። እነ ክርስቲያን ታደለ እነ ዮሐንስ ቧያለው እነ ዶክተር ካሳ ተሻገር እነ ዶክተር ወንደሰን፣ መስከረም አበራ፣ ጎበዜ ሲሳይ፣ አባይ ዘውዱ፣ ዳዊት በጋሻው፣ ገነት አስማመው እና እነ ረዳት ፕሮፌሰር ሲሳያውቅቸው፣ እርዳነስ አለሜ፣ ሁሉም እነ ኤርሚያስ መኩሪያ ሁሉም ቢሆኑ ያለ አንድ ጥፋት የታሰሩ የአማራ ተወላጆች ናቸው። በማንነታቸው ብቻ የታሰሩ ናቸው። ለምሳሌ በጣም የሚያስቀው ነገር የኤርሚያስ መኩሪያ ቤቱን ሲፈትሹ አንድ ሽጉጥ አገኙ። ያ ሽጉጥ ህጋዊነት ያለውና የተመዘገበ ነው። ስለዚህ መመዝገቡን የሚገልጽ ሰነድ ቢያቀርብም ሁለት ዓመት ተከራክሯል ማለት ነው። ፍርድ ቤቱ ያንን ክስ ውርቅ ለማድረግ ሁለት ዓመት ፈጅቶባታል። ግን አምሳ አንድ ላይ መማስተሳሰር እስር ቤት ያሉትንም ትጥቅ ትግልም ላይ ያሉትን አሁን ለምሳሌ ነምሪ ወዳጆ ሁሉ ተከሰዋል በለሉበት ማለት ነው እና አንድ ላይ መማስተሳሰር ብሎ የማበሳበስ ስራ ነው እየተሰራ ያለ እነ ክርስቲያን ታደለ ምክር ቤት ላይ እንደ ህዝብ ተወካይነታቸው ጥያቄ በመጠየቃቸው ነው ይህን ያህል ጊዜ ዋጋ የከፈሉት። ዶክተር ካሳ ተሻገር አዲስ አበባ ምክር ቤት ላይ ጥያቄ በማንሳቱ ነው ይህን ያህል ጊዜ ታስሮ እስር ቤት የሚገኘው ጥና ችግር ያለባት ልጇን እንኳ እንደፈለገ እንዳያገኝ ተደርጎ እየተሰቃየ የሚገኘው ዮሐንስ በተመሳሳይ መልኩ ዮሐንስ ያለው በአማራ ክልል ምክር ቤት ላይ አንዳንድ ጥያቄዎች አንስቶ ነበረ፣ ሞግቷቸው ነበረ። በዚያም የተነሳ እስካሁን ድረስ ዋጋ እየከፈለ ይገኛል። ዶክተር ቴዎድሮስ ስንቱ ተዘርዝሮ ያልቃል። አባይ ዘውዱ፣ ጎበዜ ሲሳይ፣ ዳዊት በጋሸው የጋዜጠኝነት ስራቸውን ከመስራት ውጭ ሌላ አላማ የሌላቸው ልጆች ናቸው። ይታወቃል። ገነት አስማማው ከቢሮ መጥተው ሲወስዷት፣ እዚያን ጊዜ ፖሊሶቹ በጣም የባለ እጅ ስደብ እየተሳደቡ ሀራስ እያደረጉን ሊወስቷት ሲሞክሩ ሪከርድ አድርጋ ያ ድምፅ እንዲወጣ በማድረጓ የተነሳ ነው እስካሁን ድረስ ዋጋ እየከፈለች ያለችው። እና አብዛኞቹ ያላግባብ ሰርቤት የተቀመጡ ናቸው። በማንነታቸው የተነሳ እየታሰሩ ናቸው። በማንነታቸው አማራነት ወንጀል ሆኖባቸው መስከረም አበራ ታሷ በላይ ሰላማዊ ትግል የሚያምን ሰው ኢትዮጵያ ውስጥ የሚገኝ አይመስለኝም። አራስ ልጇን ቤት ትታ ይህን ያህል ጊዜ የምትሰቃየው ስለ አማራ በመሟገቷ እና በአማራ ማንነቷ ነው። ሌላ ምንም ምክንያት የለውም። ስለዚህ የሀገራዊ ምክክር ኮሚሽኑ ይህን ጥያቄ ማንሳቱ ተገቢ ነው። እንደውም የዘገየ ጥያቄ ነው ሊባል ይችላል። በተረፈ ግን ጥያቄው የቀረበው ተገቢነት በሌለው ቦታ ነው። ተገቢነት ያለው ጥያቄ የቀረበው ተገቢነት በሌለው ቦታ ማለት ነው። አረጋ ከበደ ምን አቅም አለው ብሎ ነው አሁን መስፍናሪያ ወስዶ ይህን ጥያቄ ለሱ የሚያቀርበው? ምን አቅም አለው? አንደኛ ብዙዎቹ አማራ ልጆች፣ አማራ ልሂቃን የታሰሩት በፌዴራል እስር ቤት ነው የሚገኙት አብዛኞቹ ማለት ነው። በእርግጥ አማራ ክልልም ላይ የታሰሩ የተወሰኑ እስረኞች አሉ። ባለፈው ሶሮቃ ስሙን ተሳስቼ ካልሆነ በስተቀር ኮምቦች አካባቢ ካለው የማሰቃያ ጣቢያ ወደ አንድ ሺህ እስረኛ ነው የተፈተሙ። በተመሳሳይ መልኩ በዳንግላ በጭልጋ አይከል አካባቢ ብዙ የታሰሩ ልጆች አሉ። ከዛ ውጭ ግን በጋዜጠኝነቱ፣ በፖለቲከኝነቱ፣ በአክቲቪስቱ እና በመሳሰሉ ነገሮች የሚታወቁ አማራ ምሁራን የታሰሩት ፌደራል ላይ ነው። እና ይህ ጥያቄ መቅረብ ያለበት ለአብይ አህመድ ነው። እንደ ክልል ደግሞ ጥያቄ ቅረብ ተባለ፣ ለሽመልስ አብዲሳ እሱ አትሊስት መወሰን ይችላል። ከዛ ውጭ ግን አረጋ ከበደ አንድም ነገር መወሰን የማይችል ሰውዬ ጋ ይህን ጥያቄ ማቅረብ ልክ አይደለም። ሁለተኛው ጥያቄ የተኩስ አቁም ነው፣ የተናጠል ተኩስ አቁም። እንግዲህ እንደምታስታውሱት አሁን የአማራ ክልል ያለው አስቸኳይ ጊዜ አዋጅ ላይ ነው። አስቸኳይ ጊዜ አዋጅ ላይ ነው ያለው የተነሳ ይመስላችኋል እንጂ አልተነሳም፣ አልተነሳም። አሁንም ኬላዎች አሉ፣ አሁንም ብዙ ገደቦች አሉ። አሁንም ክልሉ በኮማንድ ፖስት እየተዳደረ ያለበት ሁኔታ ነው ያለው። አሁንም በመከላከያ ቁጥጥር ስር ነው ያለው እና በአንድ ወቅት እንግዲህ ዛሬ ሁለት ዓመት አካባቢ የልቃል ከፋለ አማራ ክልል ፕሬዚዳንት የነበረው ማለት ነው ፌዴራል መንግስት እንዲገባ ጥያቄ ካቀረበ ጊዜ አንስቶ አሁንም በኮማንድ ፖስት ቁጥጥር ነው አማራ ክልል ያለው፣ በኮማንድ ፖስት ቁጥጥር ስር ነው። እና ይሄ በሆነበት ሁኔታ ይህን ጥያቄ መቅረብ ያለበት ለፌዴራል መንግስት እንጂ ለአረጋ ከበደ አይደለም። አረጋ ከበደ የተኩስ አቁም ቢያደርግ ያለው ሚሊሻ ነው፣ አድማ በታኝ ነው። ማንከቁ ነገር ይቆጥማል በድሮን አማራውን እየጨፈጨፈ ያለው በከባድ መሳሪያ እየደበደበ ያለው ክልላችንን እያወደመ ያለው አብይ አህመድ ያስተማረው መከላከያ ሰራዊት ነው። መከላከያ ሰራዊት ነው። ጦርነቱ እየተካሄደ ያለው በፋኖና በአብይ አህመድ ሰራዊት መካከል ነው፣ ይህ ጦርነት እየተካሄደ ያለው። ስለዚህ የተናጠል ተኩስ አቁምም መደረግ ካለበት፣ ይህ ጥያቄ መቅረብ ካለበት ለፌዴራል መንግስት ነው። ይሁንና እነ ፕሮፌሰር መስፍናሪያ እነሱም እናጋቀበደ ተላላኪ መሆናቸው ይታወቃል። ታዛዥ ናቸው፣ አድርጎ የተባሉትን ይሄ ልክ አይደለም ይሄ ልክ ነው ብለው ቅሬታ የማቅረብ መብት የላቸውም። ስለዚህ የተሳሳተ ጥያቄ ወይም ደግሞ ትክክለኛ ጥያቄ የተሳሳተ ቦታ ላይ አቅርቦ ሲባሉ ምሽ ብለው ከመቅረብ ውጭ ምንም የወሳኝነት ሚና እንደሌላቸው ይታወቃል። ምንም አይነት የወሳኝነት ሚና እንደሌላቸው ይታወቃል። ስለዚህ ጦርነቱ በአማራ መካከል የሚካሄድ ነው፣ በአማራ ክልል መንግስት የሚባለው በበአደንና በፋኖ መካከል የሚካሄድ ነው ተብሎ እንዲታሰብ ወስደው የፖለቲካ ስራ ሲሰሩ ታይተዋል። እኔ እንደዛ ነው የምረዳው። የፖለቲካ ስራ ነው የሰሩት። እስካሁን ድረስ አማራ ክልል የሚካሄደው ጦርነት በኦህዴድ በኦሮሚያ ብልጽግና ወይም ፌዴራል ላይ በተቀመጠው አቃልና በአማራ ፋኖ መካከል ነው እየተካሄደ። ብአዴን ምንም አቅም እንደሌለ ይታወቃል። ምንም አቅም እንደሌለ እና ለምሳሌ መከላከያ ተኩስ አቁም ቢያደርግ የብአዴን አቅም ምንም እንዳልሆነ ይታወቃል ምንም ስለዚህ እውነቱ ይሄ ቢሆንም እነ ፕሮፌሰር መስፍን አሪያ ግን ለአማራ ክልል መንግስት ለሚባለው ለአረጋ ከፈደ ከበደ ይህን ጥያቄ አቅርበዋል። ሌላው እንግዲህ ይሄ ጥያቄ ለምን በዚህ ጊዜ ቀረበ? ለምንድነው የቀረበው? ከጥያቄስ ጀርባ ያለው እውነት ምንድን ነው በሚለው ጉዳይ ላይ የራሳችንን መከታ ስናቀርብ እንደምታስታውሱት እንግዲህ አንድ ጊዜ ፕሮፌሰር መስፍን አሪያ ከአንድ የፋኖ ክንፍ ጋር ንግግር እያደረጉ መሆናቸውን ገልጾ ነበር አንድ የፋኖ ክንፍ ጋር ሀገራዊ ምክክሩ ላይ ለማሳተፍ እየተደዋወነ ነው፣ እየተነጋገርን ነው፣ እና በሀገራዊ ምክክሩ ላይ የመሳተፍ ኢንተረስት ያለው አንድ የፋኖ ክንፍ አለ በማለት ተናግሮ ነበር። ያ የፋኖ ክንፍ አፋህድ ይባላል። አፋህድ የአማራ ፋኖ ህዝባዊ ድርጅት በሚል ስም የሚጠራው የእስክንድር ነጋ ድርጅት ነው። እና በወቅቱ ፕሮፌሰሩ ያንን ሲናገር እኛም ከአፋህድ ጋር አገናኝተን እሱ ነው በማለት ብንናገርም አፋህድ አላመንም ነበረ ከዛ ዳውንት ቁጥቋጦ ስር ድንኳን ተክሎ ሲደራደር እጅ ከፍንጅ ተያዘ። ተያዘ ግን አላምንም። እስክንድር ነጋ ግን ድርድር አላካሄድኩም በማለት ዳውንትም ላይ ተገንቶ የአፍሪካ ህብረት የኢጋድ መሪዎች ጋር ሲነጋገር የነበረ ቢሆንም እኔ የተነጋገርኩት የሰብአዊ እርዳታ ለአማራ ህዝብ የሚደርስበት ጉዳይ ላይ ነው፣ ከዚህ ያለፈ አልተነጋገርኩም። በእርግጥ ከእስር ቤትም አንዳንድ ወገኖች እንዲፈቱ ጥያቄ አቅርብ ያለው ምናምን የሚል መግለጫ ወጣ። ዞሮ ዞሮ ግን የሆኑ ጥያቄዎች ያቀረብኩ እንጂ ጉዳዩ የድርድር ጉዳይ አይደለም በማለት ሸምጥጦ ነበረ። ያው እውነትና ንጋት እያደር ይጠራል እንደሚባለው ግን በወቅቱ ካቀረባቸው ጥያቄዎች መካከል አሉ እስረኞች እንዲፈቱ፣ ሁለተኛ የተናጠል ተኩስ አቁም እንድደረግ ጠይቆ ነበር። አፋህድ እንድደረግ ጠይቆ ነበር። ስለዚህ ይህንን አብይ አህመድ ጋር ተነጋግረው እነ ፕሮፌሰር መስፍን አሁን ላይ ይህም ጥያቄ ወደ አማራ ክልል ይዘውት ሂደዋል። ስለዚህ እነዚህ ጥያቄዎች የአፋር ጥያቄዎች ናቸው። በእርግጥ እስረኞችን በተመለከተ የየአማራ ህዝብ ጥያቄ የአማራ ህዝብ ጥያቄ ነው። እኔ ለምሳሌ እንደ አንድ አማራ ግለሰብ የመጀመሪያ ቶፕ ፕሪዮሪቲ የምሰጠው እስር ቤት ያሉ የአማራ ልጆች መፈታት አለባቸው የሚለው የመጀመሪያ ጥያቄ ማለት ከየትኛውም ጥያቄ ማለት እነዛ ልጆች በአማራነታቸው የታሰሩ ናቸው ለአማራ ከመሞጋተቹ ውጭ ብላታከል የሰሩት ወንጀል የለም። እና ይህን ጥያቄ አፋህድ የሚጠይቀው ማንም የሚጠይቀው በአደን የሚጠይቀው ተገቢ ጥያቄ ነው። ግን ሪያሊቲውን እናውራ ካልን ይህን ጥያቄ ያቀረበው አፋህድ ነው። ስለዚህ አብይ አህመድ አሁን ላይ ኤርትራ ጋር እየተፋጠጠ ያለበት ሁኔታ ነው ያለው። ትግራይም ጋር ያለው ነገር አስተማማኝ አይደለም። በእርግጥ እኔ አብይ አህመድ ትግራይ ጋር ይታኮሳል ብዬ አላስብም። አብይ አህመድ ጦርነት አውጆ ትግራይ የሚያስገባው ሰራዊት ይቅርና ለጉብኝት እንኳን የሚያጅበው ወጪ ሰራዊት የለም። በነገራችን ላይ አብይ ትግራይን ከጎበኘ ወደ አምስት ዓመት ስድስት ዓመት አካባቢ እየሆነ ነው ትግራይን ከጎበኘ። ለጦርነት ቀርቶ ለጉብኝት ትግራይ ይገባል ብዬ አላስብም። ለጉብኝት እንኳ በቂ ጥበቃ የሚያደርግለት አጃቢ አለው ብዬ አላምንም። ስለዚህ ያን ያህል ትግራይ ጋር ጦርነት ይደረጋል ብዬ አላምንም። ግን ደግሞ ህዋቶች ጦርነት ሊከፍቱ ይችላሉ የሚል ስጋት የሚሰማው በመሆኑ የተነሳ አማራ ክልል ያለውን ሁኔታ ማቀዝቀዝ ይገባኛል። ላሸንፍ አልቻልኩም። ይህን ያህል ጊዜ ታቅብ፣ በድሮን ጨፈጨፍ፣ ከባድ መሳሪያ ማአት አዘነኩኝ። ግን እጽን ከመጨፍጨፍ ባለፈ ፋኖ መሪዎች አሁንም እያሰለጠኑ ነው። አሁንም በየቦታው የደፈጣ ውጊያ እያደረጉ ነው። ለውጥ አላመጣም። ስለዚህ በጦር ያልቻልኩትን አማራ እስኪ ደግሞ በፍቅር ልሞክረው የሚል ውሳኔ አስተላለፈ ይመስለኛል። ምንም ነገር እኮ የማይሳካለት መሪ ሆኗል። ምንም ነገር ማለት ነው ያሰበው ያቀደው ሁሉ የሚከሽበበት አማራ ኤሊት እኮ በጣም ኢንፍሉዌንሺያል ነው፣ ጋይስ ኢንፍሉዌንሺያል። አንደኛ ፌር የሆነ ጥያቄ ያለው የሚያቀርባቸው ጥያቄዎች ከሌሎች ብሔር ብሔረሰቦች ጋር የማይጋጩ የማይጣሉ፣ አትግፉኝ እንጂ ሌሎችን ግፉልኝ የማይል ልዩ ጥይቅም የማይጠይቅ እኩልነትን እንጂ የበላይነትን ማበረታቻ የማይጠይቅ ነው። የአማራ ህዝብም የአማራ ኤሊትም ይህንን ኤሊት ቤተ መንግስት ከገቡ መሪዎች መካከል በአግባቡ ማስተናገድ የተሳነው አብይ አህመድ የተባለ ዘረኛ መሪ ብቻ ዘረኛ መሪ ኢቨን መለስ ዜናዊ እንኳን በተወሰነ መልኩ ፖለቲካው ላይ በተቃዋሚነት ኢንቮልቭ የሚያደርጉትን በስደትም በምንም እንትን እንዲሁ ከማድረግ በዘለለ የአማራ ኤሊትም በዚህ ልክ ለመግፋት አልሞከረም አልሞከረም። ለምን ምንም ስኬት እንደማይኖር ይታወቃል። የአማራ ኤሊትም ገፍታ የኢትዮጵያ ማስተዳደር አጀንዳ መሸጥ ምናምናም የሚሞከር አይደለም አይደለም። አሁን እኮ አንድ ሀገራዊ ትብብር ሲጠየቅ አብዛኛው በብሔር የተተረጀ መሆን ይደርሳ አብዛኛው በሀገራዊ ጉዳዮች ላይ ፓርቲሲፔት እንዲያደርግ ይታረጓቸው። ለምሳሌ የኦሮሞ ኤሊት በብሔር የተደራጀ ነው። የትግራይ ኤሊት በብሔር የተደራጀ ነው። አንድ አጀንዳ፣ አገራዊ አጀንዳ ስታመጣ ጥቅምና ጉዳቱን ከክልል አንጻር ነው የሚገመግሙ እንጂ አንተ ስለፈለግከው ብቻ ሊገኝልህ አይችልም። የአማራ ኤሊት ግን እንደዛ አይደለም፣ እንደዛ አይደለም። ክልሉን ባይጠቅም እንኳን አገሬን ይጠቅማል ብሎ ካሰበ ባዘመጥከው አቅጣጫ ይዘምታል ይዘምታል። እና አብይ አህመድ ግን ይህን ኤሊት በመግፋት ያ ጀዋር ከእስር ቤት በወጡ ሰዓት ያዘጋጁት ፍኖተ ካርታ ተቀብሎ ይህን ኤሊት በመግፋት የሆነ ኦሮሞ ጉያ ውስጥ በመሸጎጥ ከዚ ብሔርተኝነቱ ፌዴራሊስት ምናምን እያለ የሚያነፋውን እሱን ኃይል ይዞ ለመጓዝ ሞከረ። ግን አልሆነም። ከዛ በኋላ ስለ ባህር በር ቢዋራ አድማጭ ስለ ሀገር ቢዋራ አድማጭ ለትልቅ አጀንዳ አምጥቶ ቢሰጥ ከትልቅ አጀንዳ መካከል ስህተቱን ይዘህ መጠቅ ልትታቸው እችላለሁ። ማንም በቃ የሚሰማው አጣ። ቀልበ ቢስ ሆነ፣ ቆሌ ቢስ ሆነ፣ ቆሌ ቢስ ሆነ። ይህንን እውነተኛ ጉዳይ ስለሆነ ነው ደረቴን ነፍቼ የምናገረው። ቆሌ ቢስ አድማጭ አልባበሪ ሆነ። ስለዚህ አየው አየው በቃ ያለው አማራጭ እስር ቤት ያሉ የአማራ ተወላጆችን ፈትቼ ከአማራ ጋር የጀመርኩትን ነገር ማለስለስ ይገባኛል። የተወጠረው የተለጠጠው ጉዳይ እንደገና ሰብሰብ እንዲል ማድረግ አለብኝ የሚል ውሳኔ ወስኗል ወስኗል። እኔ አብይ አህመድ ከዚህ በኋላ አማራ ኤሊት ውስጥ ልብ ውስጥ የሚገባበት ሁኔታ ሊኖር አይችልም። አብይ አህመድ ተመዝኖ ተፈትሾ ቀሎ የተገኘ መሪ ነው። ቀሎ የተገኘ መሪ ነው። አሁን ላይ በምንም ነገር ማወናበድ የማይችል ቁማር ሲቆምርበት የነበረ ካርዱን በሙሉ የጨረሰ መሪ ማለት አብይ አህመድ ነው እና አህመድ ስታምነው ሚክት ስጠቅመው የሚያወድም የሚጎዳ መሪ መሆኑ ተረጋግጦ የተጣለ ሰው ስለሆነ ተመልሶ ወደ አማራ ጉያ የሚገባበት አግባብ የለም። የአብይ አህመድ ህልም ግን ይታወቃል። አሁን እስረኞቹ ፈታ፣ የተናጠል ተኩስ አቁም አደረገ፣ ከዛ በዓለም አቀፍ ማህበረሰቡም ያው እንግዲህ ነገር የሚያጉጨው የክልሉ መንግስት ሆን የፌዴራሉ ሆን አብረን ነው የምናየው። ሁለተኛው ሀሳብ ደግሞ አማራ ክልል ያለውን ሚኒሻ እና አድማ በታኝ እያንጋጉ ወደ ኤርትራ ማዝመት ነው እና ከዛ ጋር ተያይዞ እንግዲህ አማራ ክልል ተኩስ አቁም አድርጎ ትናተል ተናጠል ተኩስ አቁም አድርጎ አፋህድም ጋር የሚስማማበትም ሁኔታ ፈጥሮ ከዛ በተወሰነ ሀይል ፋኖ በመዋጋት አብዛኛውን ሀይል አማራ ክልል ያለውን መከላከያ አድማ በታኝ ሚኒሻ እያንጋጋ ወደ ኤርትራ ለማዝመት ነው። ቅዱ ግን ይሄ ቅዱ ይሳካል ተብሎ ባይታሰብም ጥያቄው ግን ተገቢነት ያላቸው ጥያቄዎች ናቸው፣ ተገቢነት በሌለበት ቦታ ላይ ቢቀርቡም። የፌዴራል መንግስቱ ተኩስ አቁም አድርጎ አማራ ክልል ውስጥ ያስገባውን መከላከያ ከባድ መሳሪያ እና የሚያዘንበውን ድሮን እሱም ማቆም ነው፣ አንዱ መፍትሄ እሱ ነው። ሁለተኛው መፍትሄ ደግሞ የታሰሩ የፖለቲካ እስረኞችን መፍታት ነው። እና በቀጣይ በእኔ እምነት ታሰሩ ፖለቲካ እስረኞች የሚፈቱ ይመስለኛል። ተኩስ አቁምም በክልል የሚሆን በፌዴራል የሚሆን መደረጉ አይቀርም። ለዛም የተኩስ አቁም ጥያቄ አሁን እስክንድር መልስ የሚሰጡበት ቀን ከፊታችን አለ። ግልጽ ብለው የሚመጡበት ጊዜ ከፊታችን አለ። እስካሁን ሲያጭበረብሩ ቆይተዋል። ግን አሁን ላይ እውነታውን የሚቀበሉበት ጊዜ የደረሰ ይመስለኛል። ከዚህ ባለፈ እንግዲህ ጋሽ ተስፋዬን ካገቷቸው ረዥም ጊዜ እየሆነ ነው። ኦልሞስት ከሁለት ሳምንት ጊዜ በላይ እያለፈ ነው። ትናንት አንድ ተንቀሳቃሽ ቪዲዮ ተለቋል። በዛም ቪዲዮ ላይ እንግዲህ ጋሽ ተስፋዬ እያነከሱ ሲሄዱ ታያላችሁ። እንደተደበደቡ የሚያሳይ ቪዲዮ ነው የተለቀቀው። ይሁንና አፋህድ የአማራን አንድነት ለመመስረት ደፋ ቀና ሲሉ የነበሩትን አርበኛ ከማገቱን በላይ አሁን ላይ ሲቆምርባቸው እንመለከታለን። በፎቶ በቪዲዮ እየቀለደባቸው ነው። እነመከተው እነ እስክንደር ነጋ የደበደቡትም ያፈኑትም ያገጡትም የአማራን አንድነት ነው። ጋሽ ተስፋዬ የአማራ አንድነት ተምሳሌት ናቸው፣ መገለጫ ናቸው። ስለዚህ ቪዲዮ እየለቀቁ ያገቷቸውን ሽማግሌ በኃይል እያስገደዱ እንዲናገሩ በማድረግ ፖለቲካ መስራት ፈንታ አርበኛውን መልቀቅ ያስፈልጋል። እነ መከታው አሁን ላይ በጣም በርካታ ስህተት እየሰሩ ነው። በጣም በርካታ ስህተት ሸዋን ከአማራነት እየነጠሉት ነው። የጠቅላይ ግዛት ታስታውሳላችሁ። እኔ ብዙ ቪዲዮ ሰርቼበት የዛሬ ስድስት ሰባት ወር ከፍተኛ ጫጫታ ተከስቶ ነበረ። እስክንድር ነጋ በኢትዮጵያ ደረጃ ተግባራዊ ሊያደርግ የሚፈልገውን የጠቅላይ ግዛት አስተሳሰብ አማራ ክልል ላይ ተግባራዊ አድርጎታል። ትግራይ ላይ ሂዶ ተግባራዊ ሊደረግ የማይችል ኦሮሚያ ላይ የማይተገበር ጉዳይ አማራ ክልል ላይ የተገበረ ነው። ዛሬ በእስ ደረጃ ጎንደር ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት የሚለው አስተሳሰብ ነገ ብዙ አደጋ ይዞ ይመጣል። ኦሮሚያ ገብቶ ባሌ ጠቅላይ ግዛት፣ አርሲ ጠቅላይ ግዛት፣ ሐረርጌ ጠቅላይ ግዛት፣ ቦረና ጠቅላይ ግዛት ጅማ ጠቅላይ ግዛት ምናምን እያለ ማዋቀር የማይችለው ትግራይ ሄዶ ሽሬ ጠቅላይ ግዛት አድዋ ጠቅላይ ግዛት ምናምን እያለ ማዋቀር አይችልም። አፋት ስለዚህ ሌሎች ቦታ ላይ ተግባራዊ የማይደረግ ነገር አማራ ክልል ላይ መተግበር የለበትም ስንል ነበረ እና ግን የሚያዳምጠን አላገኘንም። ያ ጠቅላይ ግዛት አስተሳሰብ በሰፊው ተሰርቶበት አሁን ሸዋ ላይ አማራ ጠል የሆነ ብቻ ሳይሆን ከኢትዮጵያ እየተነጠለ ያለ ሀይል መፈጠር ጀምሯል። ከጎጃም ከጎንደር ከወሎ ይልቅ እዛ በአካባቢ ያለ የሰላሌ ኦሮሞ ይቀርበኛል የሚል የሚል አስተሳሰብ ያላቸው እንደነ አበበ ጢሙ እንደነ መከታው ያሉ ሰዎች አሁን ላይ ትግሉን እያበላሹት ነው። የአማራ ብሔርተኝነትን ትግል ጠልፈው ሌላ አቅጣጫ ውስጥ እያስገቡት ነው። ይሄ መታወቅ መቻል አለበት። አሁን ላይ እንግዲህ እነ መከታው የእነሱ ማንነት አማራ ይሁን አይሁን አማራ አይደለም የሚል መረጃ አለ። ስለዚያም ይመስለኛል ከአማራነት ማዕቀፍ ውስጥ መሸሽ ጀምረዋል። የጠቅላይ ግዛት አስተሳሰቡም ስር እየሰደደ መጥቷል። ባለፈው አይታችኋል እንግዲህ አማራው በየቦታው እየተዋከበ ፍዳውን እየበላ ባለበት ሁኔታ ስንት ዋጋ እየከፈለ ባለበት ሁኔታ አሁን ባለፈው ጎጃም እንኳን መቶ አርባ ንጹሐን ናቸው የተጨፈጨፉት። ያ በሆነበት ሁኔታ የኦሮሞማው አገዛዝ እየፈጸሙ ባለው በደል ተበሳይቶ ወደ ትጥቅ ትግል የገባውን ፋን ነው። እሱን ያን ውስጡ የተፈጠረውን ስሜት ወደ ድን እንዲቀይረው በማድረግ ፈንታ ተኳሾቻችን እኮ ከአሰላ የመጡ ናቸው፣ ብሬን የሚተኩሱት ከአምቦ የመጡ ናቸው። ዛሬ እኮ አማርኛ የማይችሉ ኦሮሞ ወንድሞች እኮ እኛ ፋኖ ጋር ተቀላቅለው በሻለቃነት በጋንታ መሪነት እኮ እየታገሉ ነው ምናምን እየተባለ የማለዘብ ስራ ሲሰራ ታይተናል። ታዲያ አማራና ኦሮሞ እስካሁንም አብረው አልኖርም፣ ወደፊትም አብረው መኖር የለባቸውም እያልኩ አይደለም። መኖር አለባቸው ግን ነገሮች መቀየር መሻል አለባቸው። አሁን ላይ የኦሮሞ ኤሊትስ አንድም እንኳ በጎናችን ተሰልፎ በአማራ ሕዝብ ላይ የሚፈጸመውን ጥቃት ያወገዘ የለም የለም። እና ለጥቃት እያመቻቹ ነው። በአዲስ አበባ በርካታ በደል እየተፈጸመ ነው። አሁን እንኳ ሃይማኖት ካርድ ተስቦ ብዙ ጥፋት ለማድረስ ተሰናድተው ነበረ። አጀንዳውን አበላሸንባቸው እንጂ ብዙ ነገር ነበር የታቀደው። እና እነሱ ሴራ እያቀዱልን ጥፋት እያወጁበት ባለበት ሁኔታ የፋኖ መሪኔ ብሎ ትጥቅ ሜዳ ላይ እየተገኘው ግን ከአምቦ የመጣ ፋኖ እኮ ነው ዛሬ ብሬን የሚተኩሰው ምንም እኮ ቋንቋም አይችል ለዛው አማርኛ ያስለምደ ነው እግዚአብሔር ግን ማስገብ ምናምን እያለ የሚቆናጠረ የፋኖ መሪ ማየት ያሳፍራል ያሳፍራል በጣም ዛሬ እነ አርበኛ ተስፋዬ ጋ መስራት ያቃታቸው እነ አርበኛ ደስታ ላይ ጋ መስራት ያቃታቸው እነ መከታውና እና በበቅ ጢሞ እነሱ ግን ከአንቦና ከአሰላ ከመጡ ቄሮዎች ጋር አብረን እየሰራ ነው እያሉ ነው። ስለዚህ ከአማራነት ማዕቀፍ ውስጥ እየሸሹ ነው። የእስክንድር የጠቅላይ ግዛት አስተሳሰብ ሸዋ ላይ ፍሬ ሲያፈራ እየታየ ነው። ከአማራነት ሲነጠሉ እያየን ነው እና ይህን ይህን አሳሰብ አንዳንድ ጊዜ ይች ድርድር እየገፋች ማምጣቷ ጥሩ ነው እላለሁ። በቃ እኔ እነ መከታውም ሆነ እስክንድርም ሆነ ተደራድረው ቢገቡ ለአማራ ህዝብ ፀጋ እንጂ አደጋ ሊሆን አይችል። እንደውም ትግል ሜዳ ላይ መቆየታቸው ነው የበለጠ አደጋ ይዞ እየመጣ ያለው ትግል ሜዳ ላይ መቀመጣቸው የበለጠ አደጋ አለው። ስለዚህ እንግዲህ ጥያቄያቸው በነ ፕሮፌሰር መስፍናሪያ በኩል ቀርቧል እና ያ ጥያቄያቸው መልስ አግኝቶ ከአማራ ትግል ውስጥ እስክንድርና ከኋላው ያሰለፈው ኮተት ነቅሎ የሚወጣበት ጊዜ ይናፍቀኛል ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሰብስክራይበር እና ሜምበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ዝግጅት እቋጫለሁ። አመሰግናለሁ።